ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁ? እንሆ ሀሳብ ዴይሊያችን ከተጀመረ ስድስት ወራትን አስቆጥሯል። ሀሳብ ዴይሊ በስድስት ወራት ጊዜያታችን እንግዲህ ከሀገር ውስጥ፣ ከቀጠናው እንደዚሁም ከባህር ባዶ የተመራረጡ አበይት ጉዳዮችን ወደ እናንተ ስናደርስ ቆይታ አደረግን። ባህር ማዶ እንደዚሁም በመጪው ቀናትም ባለፉት ስድስት ወራት ውስጥ ከሠራናቸው ፕሮግራሞች ውስጥ ለእናንተ ይመጥናልና ይገባችኋል ያላቸውን ፕሮግራሞች አጠር አጠር አድርገን ወደ እናንተ የምናደርስ ይሆናል። ኢትዮጵያ የቀይ ባህርን ካገኘች የምታደርገው ግብይቶችም ወጪ ገቢውም በሙሉ ይቀንሳል። ኢትዮጵያ በቀጣይ ጊዜያቶች የቀይ ባህርን የማግኘት እድሏ ከጊዜ ወደ ጊዜ እየሰፋ ነው። ባህር በር የማግኘት እና የመጠቀም ሂደቶች በጣም የተለያዩ ናቸው። ወደ 30 ቢሊዮን ዶላር የሚወጣባቸው ትልልቅ ሜጋ ፕሮጀክቶችን በቀጣይ ዓመት ለመስራት አቅም ሩቢዮ የእስራኤል ጉብኝት ብዙ ሚስጥሮች በ25 የዋጋ ግሽበት ደግሞ 42 በመቶ እንዲሁም በ26 35 በመቶ ዝቅ እንደሚ የዋጋ ግሽበት በጥቂት ወራት ውስጥ በተከታታይ እየረገበ የመጣውን የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ ነው። ሲላንስ እኛ የሀሳብ ሚዲያ ባልደረቦች የእናንተን ሀሳቦች የእኛንም አዳዲስ መረጃዎች በመጨመር በቀጣይ ቀናቶች ወደ እናንተ ይዘን የምንቀርብ ይሆናል። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል።